ይህ በአዲስ አበባ ሁለተኛ ጊዜ ነው። ያው አዲስ አበባ እንደ ሁሌውም በጣም ምርጥ ናት። የአፍሪካ ኩራት የሆነች ከተማ ናት። እጅግ እየዘመነች ያለች ከተማ ናት። ሰዎቹም በጣም መልካሞች ናቸው። ዛሬ ዱባይን በአፍሪካ አይቻለሁ። ከአዲስ አበባ የተሻለ ከተማ ሄጃለሁ ብዬ አላስብም። በተደጋጋሚ መምጣቴ አይቀርም። አዲስ አበባ በጣም ሞቅ ያለች ከተማ ናት። በየቀኑ እድገት እያስመዘገበች ነው። በየቀኑ አዲስ ነገር ይታያል። በአዲስ አበባ ያየሁትን የኢትዮጵያውያኑ ውዝዋዜ እጅግ ወድጄዋለሁ። ሰዎች ያላቸው ተግባቦትም የሚወደድ ነው። ከዚህ በፊት በፈረንጆች 223 አዲስ አበባ መጥቼ ነበር። ያኔ ስመጣ እዚሁ የቆምኩበት ቦታ ነበር። አሁን ግን እጅግ የተለየ ሆኗል። በጣም ውብ ሆኖ ተለውጦን ያገኘሁት በጣም ገርሞኛል። እንዴት ሁሉ ነገር ጽድት ያለና አዳዲስ ነገሮች መሆኑ አንዳንድ ቦታዎች ለማየት ሞክር ያለው በጣም ያምራል። እርግጠኛ ነኝ ተመልሼ መምጣቴ የማይቀር ነው። ይህች ከዚህ በፊት በአይምሯችን ውስጥ ያለችው ኢትዮጵያ አይደለችም። በጣም የሚገርም ነው። አዲስ አበባ አሁን የቱሪስት መስህብ ሆናለች።